አገዛዙ ዘንድ የስርዓቱ አደጋ ሊሆን የሚችሉ ክስተቶች ሲያጋጥሙ ከመደበኛው ስብሰባ ውጭ በአስቸኳይ ጉዳይ ላይ ጸጥታ ደህንነት ግብረ ኃይል የሚባለው የአብይ አህመድ የግል ኮሚቴ መሰብሰብ ልምድ አለው። ስብሰባውን የሚጠራው አብይ አህመድ የጸጥታ ደህንነት ግብረ ኃይል ከመከላከያ ፌዴራል ፖሊስና ከፌዴራል ከብሔራዊ ደህንነትና ከኢንሳ ከአርቲፊሻል ኢንቴለጀንስ ከውጭ ጉዳይና ከፋይናንስ ሚኒስቴር በመሪው ደረጃ የኮሚቴ አባል ናቸው። ነገር ግን ዛሬ ረፈር ላይ የነበረው የጸጥታ ደህንነት ግብረ ኃይል በአስቸኳይ ስብሰባ በመከላከያ ፌዴራል ፖሊስ፣ ብሔራዊ ደህንነት፣ ኢንሳ የተውጣጡ አካላት የተገኙበት እንደነበር ከዚህ ተቋማት ለኦፕሬሽናል ክትትል ቡድን መሪዎችም እንዲገኙ የተረገ አስቸኳይ ስብሰባ መሆኑን ሚዲያዎች አውቀውታል። አብይ አህመድ በከፍተኛ ጭንቀት፣ ብስጭት ባለሙያዎች ፊት ሬድዋን ሁሴንና ጌታቸው ና የሚመራ የመከላከያ መረጃ መምሪያን ወቅሰዋል። በሰዎች ፊትም አዋርዷቸዋል። ከእጃችሁ እንዳይወጣ ድጋሜ ተናግሬ ነበር በሚል ብስጭት የተናገሩ ሲሆን ስብሰባ አጥቶ ተበትኖ የነበረው ጽንፈኛ ቡድን በእናንተ ድክመት ነው ሊሰበሰቡ የቻሉት ብለዋል። ጄኔራል ተፈራማሞ ቀጣይ ምን እንደሚሰራ ታውቃላችሁ ሊዮጋን ብቻ አይደለም ሊያፈርሰን ጭምር ነው የሚሰራው በማለት በማለት በከፍተኛ ብስጭት ሲወራጩ አርፍደዋል። ሰላም ውድ የኢትዮ ከረንት ሚዲያ ቤተሰቦቻችን እንደምን አላችሁ? ለዛ ላ ይዘንላችሁ የቀረበው የመግቢያና መንደርደሪያ ዜናዎች ስለ ጄኔራል ተፈራ ማሞ በተመለከተ ነበር። ወደ ዛሬ አርዕስተ ዜናዎች ዋና ዋና አርዕስተ ዜና ስናልፍ በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎች እየተናገሩ፣ ጃዊ ወረዳ ብሔራዊ ተብሎ የሚጠራው ፍል ውሃ በተከሰ ተ በሽታ የሰው ህይወት ማለፉ ተገለጸ። የውጭ ባንኮች ወደ ኢትዮጵያ የሚገቡት የውጭ ባንክ አምስት ቢሊዮን ብር ዝቅተኛ ካፒታል ለማሟላት እንደሚኖርባቸው ተገለጸ። በአማራ ክልል ከጦርነቱ ተያይዞ በሾፌሮች ላይ የሚደርስና እንግልት ቅሬታ ይዘን ቀርበናል። ክቡራን ቤተሰቦቻችን የኢትዮ ከረንት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በትዕትና እንጠይቃለን። አሁን ወደ ዝርዝር ጉዳችን እንገባለን። በያላችሁበት መልካም ቆይታ እንደሆነላችሁ በድጋሚ እመኛለሁ። በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎች ተናገሩ። በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎችና የህክምና ባለሙያዎች ተናገሩ። ራስ ለማጥፈት የአእምሮ ህሙን ቅጽበታዊ አጋጣሚ ምክንያት መሆናቸውን ተገልጾ ባህርዳር ፈለገ ህይወት ሆስፒታል ባለፉት ሰባት ወራት ብቻ 150 ከራስ ማጥፋት ጋር በተያዘው ወደ ህክምና የመጡትን ሰዎች መኖራቸውን አንድ የህክምና ባለሙያ ተናግረዋል። በፈለገ ህይወት አጠቃላይ ስፔሻላይዝ ሆስፒታል የድንገተኛ ክፍል ኃላፊ የነበሩ ዶክተር ጓዴ ተዋቤ ከአዲሱ ዓመት መግቢያ ጀምሮ ራስ ከማጥፋት ጋር በተያዘ ጉዳተኛው ወደ ሆስፒታል መምጣታቸውን ገልጸዋል። ከታካሚዎች መካከል ብዙዎች ከተጎዱ በኋላ ወደ ተቋሙ ከመድረሳቸው ህይወታቸው ያለፈው መሆኑን አመላክተዋል። ጃዊ ወረዳ ብሔራዊ ተብሎ የሚጠራው ፍልውሃ በተከሰተ በሽታ የሰው ህይወት ማለፉ ተገለጸ። አሁንም በርካታ ሰዎች ፍልውሃ ከሚገኘው ስፍራ ወደ ሆስፒታል ታመው እየገቡ መሆኑን የጃዊ የመጀመሪያ ደረጃ ሆስፒታል ገልጸዋል። በአማራ ክልል ባዊ ብሔረሰብ አስተዳደር ጃዊ ወረዳ ባለፈው ሰኞ መጋቢ የታ 2017 ብሔራዊ ተብሎ የሚጠራው ፍልውሃ ጸበል ተከስቷል በተባለው በሽታ ሁለት ሰው የመሞታቸውን የጃ የመጀመሪያ ደረጃ ሆስፒታል አስታውቋል። የሆስፒታሉ ስራ አስኪያጅ አቶ ስለሺ ወለላ በሽታው ኮሌራ መሆኑን አለመሆኑን ለማጣራት ለአማራ ክልል የህብረተሰብ ጤና ኢንስቲትዩት የናሙና መላኩን ገልጿል። በተመሳሳይ 50 ሰዎች በበሽታው ተይዘው ሆስፒታል መግባታቸውን የገለጹት የስራ አስኪያጁ ወደ ሆስፒታል የመጡት የህክምና እየተደረገላቸው መሆኑን ተናግረዋል። አሁንም በ በርካታ ሰዎች ፍል ውሃ የሚገኝበት ስፍራ ወደ ሆስፒታሉ ታመው እየገቡ መሆኑን አንስተው ሁለቱ የሞቱ ሰዎች ክፍል ውሃ ታመው ወደ ሆስፒታል እየመጡ እያለ በሆስፒታሉ በር ህክምና ሳያገኙ መሞታቸውን ገልጸዋል። በሽታ ኮሬራ መሆኑን ለማረጋገጥ ናሙና ወደ ክልሉ የህብረተሰብ ጤና ኢንስቲትዩት መላኩን መረጃዎች ይገልጻሉ። እንዳቶ ስለሺ ገለጻ ከታመሙ ውስጥ አንዳንዶቹ ባህር ዳር እንዳሰሰ ጸበል ከወንቅሽት ገዳም ጸበል ቆይታ የመጡ እንደነበሩ መረጃ የተገኘ መሆኑን ጠቅሷል። በተመሳሳይ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በባህር ዳር ዙሪያ ወረዳ ኮሬራ ወረርሽም በርካታ ሰዎች የተያዙ መሆኑን የክልሉ ህብረተሰብ ጤና ኢንስቲትዩት መግለጹ መረጃዎች አመልክተዋል። ኢንስቲትዩቱ ወረርሽው በተከሰተ በቀን ጀምሮ በየቀኑ የሚደርስ የበሽታ ቁጥር እየጨመረ መምጣቱን በተለይ በባህር ዳር ዙሪያ ወረዳ በቀን ውስጥ በርካታ ሰዎች በበሽታው እየተጠቁ መሆኑን ገልጸዋል። ኮሬራ ጣዳፊ ተቅማጥና ትውከት ለማስከተል ለሞት የሚያደርግ በሽታ ነው። የኮሬራን የተበከለ ውሃና ምግብ ከመጠቀም የሚከ ሲሆን ሰዎች በብዛት የሚሰበሰቧቸው ቦታ በተለይ ንጹሀን የመጠጥ ውሃና ንጹሕ የመጸዳጃ ቤት በሌለበት አካባቢ በቀላሉ ይተላለፋል። በሽታውን ለመከላከልም የግልና የአካባቢ ንጽህና መጠበቅ፣ ንጽን ውሃ መጠጣትና ምግብ አብስሎ መግባ መመገብ እና ምግብ ከማብሰሉ በፊት ህጻናትና ካጸዳዱ በኋላ ዋንክኪ ከተረገ በኋላ እጅን በሳሙና መታጠብ አስፈላጊ ነው። ውሃን በኬሚካል አክሞ አፍልቶ መጠቀም የሚገባ ሲሆን በሽታው ምልክቶች ከታዩ በአቅራቢያ የሚገኘ የጤና ተቋም መሄድ የሕክምና አገልግሎት ማግኘት ያስፈልጋል። አማራ ክልል በተከሰተው ጸጥታ ችግር ምክንያት ሹፌሮች ላይ ከፍተኛ ጥቃት እየደረሰ ነው። ሹፌሮች ትጥቅ የማይለብሱ ቀበቶ ውጭ የማይታጠቁ የሚያረካ ክፍያ ሳይከፈለው በየዋህነት ለህዝብ የሚያገለግል ሊገደና ሲሰቃየ አይገባውም ሲል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ገለጸ። በደቡብ ጎንደር ዞን ጋይንት አካባቢ ሰሞኑን የከባድ መኪና ሹፌሮች በታጣቂዎች ድብደባና እገታ እንደተፈጸመባቸው በቦቴ ጫኑ ነዳጅን በመንገድ ሲፈስ የሚያሳይ ቪዲዮ በማህበራዊ ሚዲያ ሲዘዋወር ተሰጥ ተስተውሏል። ጣና የከባድ መኪና አሽከርካሪዎች ማህበርም በወቱ የነዳጁ እንደፈሰሰ ገልጾ አንድ ሹፌር በጥይት ተመቶ ሁለት ሹፌሮ የታግተው ተወስደዋል ብለዋል። አሽከርካሪዎቹ ከጅቡቲ ነዳጅ ነው ሲጓዙ የነበር መሆኑ የተነገረ ሲሆን ስለ ጉዳይ የጠየቅነው የኢትዮጵያ ከባድ መኪና አሽከርካሪ ማህበር ምላሽ ያለውን ማብራሪያ ሰጥቷል። በማንኛውም መልኩ በየትኛውም ወገን ቢሆን ለሕዝብ የሚጠቅምን ሀብት ማባከን ተገቢ ነው ብሎ አያምንም ማህበሩ ብለዋል። ነዳጁ ስለፈሰሰ ማን ተጠቃሚ ነው? በከፍተኛ ሁኔታ የሚቸ ገር የዛ አካባቢ ህብረተሰብ ነው። የዚ አካባቢ ህብረተሰብ ሲቸገር ደግሞ ነዳጅ ካምፓኒውን፣ መኪና ባለቤቱን፣ ሸቀጣሸቀጥ ነጋዴው ይቸገራል። ይህ ድርጊት ዘርፈ ብዙ ችግር ያለበት ማህበራችን እንደዚህ አይነት ጥፋት ሙሉ በሙሉ ያወግዛል ሲሉ ተናግረዋል። ነዳጅ ማዳበሪያ ጭኖ ስላጓጓዘ ነው? አሽከርካሪ ምን ስላደረገ ነው የሚመታው? ለዚህ ተግባር ላይ የተሰመራቸው አካላት አሽከርካሪ አትግደሉብን ብለዋል። አሽከርካሪዎች የሚያሳድጓቸው ልጆች፣ የሚጦራቸው ወላጅ አላት። ይህ ሁሉ ነው የምታሳጡ። ስለዚህ ባካቸው አትግደሉ ብለዋል። በሰሞኑም በጋይንት ክስተቱ የተመቱትና የቆሰው ልጆች አሉ የሚለው መረጃ ደርሷል። ሹፌር ለሀገር ኢኮኖሚ የጀርባ አጥንት ነው። ለኢትዮጵያ ወደብ ሆኖ የሚያገለግል የውጭ ወደብ ሀገር የሚያመጣ የውስጥና ማህበረሰብ የሚያስ ደርስ አሽከርካሪ ሊገደል ቀርቶ እንክብካቤ ሊደረግለት ነው የሚገባው፣ ብለዋል። ትጥቅ የማይለብስ ከቀበቶ ውጭ የማይታጠቅ በየዋህነት ለህዝብ የሚያገለግል የሚያረካ ክፍያ ሳይከፈለው እንደ ሀገሪቱ ሁኔታ በጣም በችግር ላይ ያለ አሽከርካሪ ማንኛውም አካል ሊገድለው አይገባም ብለዋል። የነዳጅና ኢነርጂ ባለስልጣን ስለ አሽከርካሪዎች ሆኑ በጥይት ተመትቶ ባከነ ስለተባለው ነዳጅ ማብራሪያ ከተሰጠ ቀጣዩ የምናቀርብ ይሆናል። የውጭ ባንኮች ወደ ኢትዮጵያ የሚገቡ የውጭ ባንክ አምስት ቢሊዮን ብር ዝቅተኛ ካፒታል ማሟላት እንደሚኖርባቸው ተገለጸ። የኢትዮጵያ ብሔራዊ ባንክ ያወጣው አዲሱ መመሪያ ጥብቅ ቅድመ ሁኔታዎች ያስቀመጠ ነው ተብሏል። መመሪያውም በባንኩ ዘርፍ የውጭ ሀገራት ተሳትፎ የውጭ ባንክ ተቀጥላ፣ የውጭ ባንክ ቅርንጫፍ፣ እንደራሴ ቢሮ ብሎ የሚከፍል ሳይሆን ስራ ከመግባታቸው በፊት የወንጀልና የታክስ ማጣራት ጨምሮ ጥብቅ ምርመራ ማለፍ እንደሚጠበቅባቸው አስቀምጧል። የውጭ ባንኮች በኢትዮጵያ ድንበር ውስጥ ብቻ ለማስቀመጥ ለመጠቀም ይገደዳል። ክፍያ በተመለከተ ከውጭ የሚገቡ ባንኮች ለምርመራ 200 ሺህ፣ ለፈቃድ 400 ሺህ እና ለዲሳት 400 ሺህ ብር መክፈል አለባቸው ብለዋል። መመሪያው የሀገሪቱ ውስጥ ባንኮች ካፒታላቸው መጨመርና የመረጃ አጠቃቀም ህጋቸውን ከሀገሪቱ ጋር መስማማትና ቦርዶቻቸው ውስጥ የጾታ ብዙሃነት ማረጋገጥ ጨምሮ ደረጃቸውን ከፍ እንዲያደርጉ ደንግጓል።